ሰባት የእምነት ተቋማትን በአባልነት ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ በተለያዩ የሃይማኖት ተከታዮች መካከል ያለውን የመከባበር፣ የሰላምና አብሮ የመኖር ባህል ተጠናክሮ እንዲቀጥል የመስራት ዓላማ ይዞ የተመሠረተ ነው። ጉባኤው ይህንን ዓላማውን መሰረት በማድረግ የሰላምና የእርቅ ምክክር መድረክ አካሂደዋል። በምክክር መድረኩ የሃይማኖት አባቶችና ተሳታፊዎች ለአገሪቱ ሰላምና እርቅ እንቅፋቶች ናቸው ያላቸውን ነገሮች በመለየት በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪውን ደጉ በኩል አቅርበዋል። በተለያዩ መልኮች የሚገለጹ የመልካም አስተዳደር ጉ። ክህሎቶች የፍትህ መጓደልና መዘግየት፣ ፍትሃዊ አገልግሎት እና የሀብት ክፍፍል ያለመኖር እንዲሁም የሙስና መስፋፋት ችግሮቹ የችግሮቹ ዋነኛ የግጭት መንሴ ተደርገው ታይተዋል። ብቃት ያለው ግልጽነትና ተጠያቂነት ያሰፈነ ሲቪል ሰርቪስ ያለመኖሩም ህብረተሰቡ በቂና የተሟላ አገልግሎት እንዳያገኝ እንቅፋት በመፍጠሩ የሕዝብ ቅሬታንና የሰላም መደፍረስን አስከትሏል። በማወቅም ሆነ ባለማወቅ ከጋራ እሴቶቻችንና ሀገራዊ ጥቅሞቻችን ይልቅ በልዩነቶቻችን ላይ ያተኮሩ የታሪክ ሰነዶች እና ይህንንም በበለጠ የሚያስተጋቡ ማህበራዊ ድህረ ገጾች መበራከት እንዲሁም ለብርሰብ እውነትን መሰረት ያደረጉ ዘገባዎች አለመቅረባቸው ለግጭቶች መባባስ አስተዋጽኦ ነበራቸው። ለተጠቀሱት የሰላምና የእርቅ እንቅፋቶች ከሃይማኖት አባቶች የመፍትሄ ሀሳብ ቀርቦባቸዋል። ሁላችንም ታች ወርደን ህዝባችንን በማስተማር በመምከር ስላለፉት ሁለተኛ፣ ደግሞ ስላለፈው ችግር ቂሙን፣ በቀሉን፣ ቁጣውን አብርደን ወደ ጥንት ወዳጅነቱ፣ ወደ ጥንት ሰላማዊነቱ እንዲመለስ ወገኖቻችንን የማስተማር ግዴታ አለብን። በተለይ ወጣቱ ትውልድ ትልልቅ አባቶችን የማዳመጥ ልምድ ይሄም ደግሞ መሆን ያለበት ረብሽ ከተነሳ አንድ ነገር ከተፈጠረ በኋላ ሳይሆን አስቀድመን ካሁኑ ግብረገብ የሆኑ ነገሮችን ማስተማር የሀገር ሽማግሌዎችንም ይዘን ስር መሰረቱን አጠንክረን ከሄን እግዚአብሔር ይመስገን፣ ሀገራችን የተባረከች ናት። ወደፊትም ትባረካለች እና ይሄንንም አደራ ይዛችሁ ነው የምትሄዱት። ውጭ ብሎ መነጋገር መወያየት መቻል ሊመጣ ያለውን ችግር ግዝፈት የሚቀንስ እንደሆነ ሁላችንም የምንገነዘብ ይመስለኛል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በኢትዮጵያ የሃይማኖት ተቋማት የቀረቡት ሀሳቦች ከመንግስት እቅዶች ጋር የሚጣጣሙ በመሆናቸው ተቀባይነት አላቸው ብለዋል። በተጨባጭ ችግሮች ላይ ተመስርታችሁ የችግሮችን መፍቻ ያመላከታችሁበት መንገድ በመንግስት በኩል የሚደገፍና ፍጹም ተቀባይነት ያለው እንቅስቃሴ ነው። ልዩነቶችንም በውይይት ለመፍታት የሚደረገው ጥረት መንግስት ከያዘው አቅጣጫ ጋር ተጣጥሞ የሚሄድ ቅቡል መንገድ ነው። ምክትል ጠቅላይ ሚኒስትሩ የሃይማኖት ተቋማት ለሀገሪቱ እድገትና ሰላም እያደረጉ ያሉትን ጥረት አጠናክረው እንዲቀጥሉም ጥሪ አቅርበዋል።